የዘመነ ጽጌ ውበትና መዓዛ በኢትዮጵያ ምድር ላይ ሲፈስ፣ የኦርቶዶክሳውያን ልብ በአንድ ልዩ የውዳሴ ዜማ ይሞላል፣ ማኅሌተ ጽጌ! በየዓመቱ ከመስከረም 26 ጀምሮ በሌሊቱ ሰዓታት በሺዎች የሚቆጠሩ ምእመናን ከፍቅር ብዛት የተነሳ የሚዘምሩት እንደማር የሚጣፈጥ የሚጣፍጥ ልብን የሚመስጥ የውዳሴ ማዕበል። ግን አንድ ጥያቄ እንጠይቅ። ይህንን የነፍስ ዝማሬ ይህንን በቃላት የጣፈጠ የፍቅር ግጥም የደረሰው ሊቅ ማን ነው? ታሪኩስ ከየት ይጀምራል? አብዛኞቻችን ስሙን ብናውቅ እንኳን ታሪኩ የተሰወረብን ምስጢር ነው። እውነታው ግን ይህ ነው፤ ከዝነኛው መጽሐፉ በስተጀርባ ያለው የደራሲው እውነተኛ ታሪክ ከመጽሐፉ ያልተናነሰ አስደናቂ፣ አስገራሚና እጅግ ልብ አንጠልጣይ ነው። ታሪኩ የሚጀምረው በቤተ መቅደስ ውስጥ በዕጣን ማዕዛት አጅቦ አይደለም። የዚህ መለኮታዊ ድርሰት ታሪክ የሚጀምረው በዱር አራዊት ጩኸት በተሞላ ጫካ ውስጥ ነው። የሚጀምረው በጸሎት ሳይሆን በአደን ነው። የሚጀምረው በአንድ አስደንጋጭ ሞት፣ እናም ከዚያ ሞት ጀርባ በተሰወረ ምስጢር ነው። ክቡራትና ክቡራን፣ በዘመነ ጽጌ ሁሉም ኦርቶዶክሳዊ የግድ ሊያደምጣቸው ከሚገባቸው ታሪኮች እነሆ አንዱን በዛሬው ዝግጅታችን ይዘን ቀርበናል። ጥቂት ደቂቃዎችን ብቻ አብራችሁኝ ብትቆዩ በነፍስ ታተርፋላችሁ። ይህ የአባ ጽጌ ድንግል ያልተነገረ ታሪክ ነው።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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በ14ኛው መቶ ክፍለ ዘመን በሰሜን ሸዋ ይፋት አውራጃ ውስጥ በብሉይ ኪዳን ሕግና ስርዓት ብቻ የሚያምን አንድ ወጣት ይኖር ነበር። እርሱ ታቦተ ጽዮንን ይዘው ከኢየሩሳሌም ከመጡት ከሌዋውያን ወገን የተገኘ በዘሩ የሚኮራ፣ በጉልበቱ የሚተማመን ጎበዝ አዳኝ ቤተ እስራኤላዊ ነበር። ስሙ ገና በታሪክ መዝገብ ላይ አልሰፈረም። ገና አባ ጽጌ ድንግል ተብሎ አልተጠራም። በወቅቱ እርሱ ዓለምን የሚያውቀው በቀስቱና በፍላጻው ሕይወቱንም የሚለካው በሚያድነው አውሬ ብዛት ነበር። ከእለታት አንድ ቀን ይህ ወጣት አውሬ ፍለጋ ወደ አንድ ጥቅጥቅ ያለ ጫካ ውስጥ ገባ። ጫካው ልዩ ስሙ ገዳመ ደንስ ይባል ነበር ስሙ እንደሚያመለክተው በቀላሉ የማይደፈር ብዙ ምስጢርን የደበቀ ብቻውን ለገባ ሰው ይበልጥ የብቸኝነትን ስሜት የሚያጎላ ስፍራ ነው። ወጣቱ ግን የጫካውን ድባብ ለምዶታል። በዛፎቹ መካከል እንደ ጥላ ሲንቀሳቀስ ትንሹን የቅጠል ሸውሸውታ እንኳን ያዳምጣሉ። ዓይኖቹም ከሩቅ የአውሬን እንቅስቃሴ ይለያሉ። በዚህ ዕለት ሙሉ ትኩረቱን አደኑ ላይ አድርጎ ወደ ጫካው ልብ ዘልቆ ገባ። ሰዓታት አለፉ። ፀሐይዋ ከሰማይ መሃል ዝቅ ማለት ስትጀምር በዛፎቹ ጥላ ሥር ሲጓዝ በድንገት አንድ ያልጠበቀው ነገር ዐይኑን ማረከው። ከፊት ለፊቱ በአንድ ትልቅ ዛፍ ሥር በሰው እጅ የተሳለች የምትመስል ነገር ግን ከሰው እጅ ሥራ እጅግ የላቀች ውብ ሥዕል ተቀምጣ ተመለከተ። ቀርቦም ሲያያት በሕይወቱ አይቶት የማያውቀውን የግርማና የውበት ብርሃን አየ። የሴት መልክ ነበራት። ፊቷ በሕያው ጽጌሬዳ አበባዎች እንደተከበበ! ዓይኖቿ የዓለምን ሐዘን ሁሉ የሚያብስ በሚመስል ርህራሄ የተሞሉ ናቸው። በዱር ጫካ መሃል እንዲህ ያለች ፍጹም ሥዕል ምልት ሠራ ተገኘች። በውበቷ ተገርሞ በግርማዋ ተደንቆ ጊዜና ቦታን እረስቶ ዐይኑን ከሥዕሏ ላይ መንቀል ተሳነው። በዚህ ቅጽበት ከየት መጣ ሳይባል አንድ ድምፅ ከሐሳቡ ባነነው። ምን እየፈለክ ነው? ድምጹ የወጣት ጓደኛው ነበር። እርሱም እንደ ወጣቱ በኦሪት ሕግ የሚያምን ያልተጠመቀ ነው። ጓደኛውም ሥዕሏን ሲያይ በንቀት ፈገግ አለ። የክርስቲያኖችን ሥዕል እያየህ ነው አለው በምጸት። ወጣቱ መልስ ሳይሰጥ ጓደኛው በድፍረት ወደፊት ተራምዶ በእጁ የያዘውን በትር አነሳ። ለዚህች ሥዕል ነው እንዴት ተገረምከው? እያለ በያዘው በትር ቅዱሷን ሥዕል በኃይል መታ። ድርጊቱ በተፈጸመበት ቅጽበት ጫካው በሙሉ በድንጋጤ ጸጥ አለ። ወፎች ዝማሬያቸውን፣ ንፋሱም ሽውታውን አቆመ። ጓደኛውም ድርጊቱን ከፈጸመበት እግሩ ሳይነቃንቅ በያዘው በትር እንደተደገፈ በቦታው ደርቆ ቀረ። ወዲያውም እንደተቆረጠ ግንድ መሬት ላይ ተዘርሮ ወደቀ፣ ሕይወቱም ከሥጋው ተለየች። ወጣቱ አዳኝ በድንጋጤ በረዶ ሆኖ ቀረ። ከሀፍታ በፊት ሲያናግረው የነበረው ጓደኛው አሁን ግዑዝ አስክሬን ሆኗል። እርሱ ብቻውን በጓደኛው አስክሬንና በማትናገረው ነገር ግን ታላቅ ኃይል ባላት ምስጢራዊ ስዕል ፊት ቆሟል። የጓደኛው አስከሬን መሬት ላይ እንደተዘረጋ፣ አይኖቹ ግን በባዶ ስፍራ ላይ ተተክለዋል። ወጣቱ አዳኝ በድንጋጤ ተውጦ ባለበት ቆሟል። ልቡ በደረቱ ውስጥ እንደከበሮ ይመታል። ቅድም ሲመታ የነበረው የበትሩ ድምፅ አሁን በኅሊና ውስጥ ደጋግሞ ያስተጋባል። ምንድነው የሆነው? ይህቺ በጽጌረዳ የተከበበች ስዕል ምንድናት? ኃይሉ አስከየት መጣ? በፍርሃት ተውጦ ቀስ ብሎ ከጓደኛው ሬሳ ዞር አለና አይኖቹን ወደ ስዕሉ አላከም ያ ውብ የነበረ ፊቷ አሁን የሚያስፈራ ግርማን የተላበሰ ይመስላል። በዝምታው ውስጥ የራሱ ትንፋሽ እንኳን ሲረብሸው ይሰማዋል። በዚህ አስደንጋጭ ቅጽበት፣ በዚህ የብቸኝነት ሰዓት ምን ማድረግ እንዳለበት ሙሉ በሙሉ ግራ ገባው። ወደ መንደሩ ተመልሶ የሆነውን ቢናገር ማን ያምነዋል? አንዲት ሥዕል ጓደኛዬን ገደለች ቢል እንደ እብድ ከመቆጠር ውጪ ምን ያተርፋል? ወይንስ የጓደኛውን አስክሬን እዚሁ ትቶ ይሽሽ? ነገር ግን አንድ ያልታወቀ ኃይል ከቦታው እንዳይንቀሳቀስ ያደረገው ይመስላል። በዚህ ፍርሃትና ግራ መጋባት ውስጥ ሳለ ከዛፎቹ ቅርንጫፎች መካከል አንድ ያልተለመደ እንቅስቃሴ ተመለከተ። ከየት እንደመጣ ሳይታወቅ አንድ ነጭ ወፍ በፊቱ መጥቶ ቆመ። ነገር ግን ይህ ተራ ወፍ አልነበረም። ክንፎቹ በሕያው ጽጌረዳ አበባ ያጌጡ ይመስላሉ። ዐይኖቹ የሰው ልጅን አእምሮ የሚመረምሩ ይመስላል በጥልቅ እይታ ይመለከቱታል ወጣቱ በፍርሃት መሬት ላይ ሊወድቅ ሲል ያ ነጭ ወፍ ፍጥረትን በሙሉ ባስደመመ ሁኔታ በሰው አንደበት መናገር ጀመረ ድምፁ እንደ ንፋስ ረጋ ያለ ነገር ግን እንደ ንጉሥ ትእዛዝም ሥልጣን ያለው ነበር አትፍራ አለወፉ ይህችን ስዕል ጠብቃት አንድ ቀይ መነኩሴ ወደዚህ ስፍራ እስኪመጣ ድረስ ከዚህች ስዕል አትለይ አለው ይህንን ከተናገረ በኋላ ወፉ በመጣበት ሁኔታ በቅጽበት ተሰወረ። ቃላቶቹ ግን በጫካው አየር ላይ ቀርተዋል። የቅድሙ ድንጋጤ አሁን በአዲስና የበለጠ ጥልቅ በሆነ ምስጢር ተተክቷል። ቀይ መነኩሴ ማን ነው? መቼስ ነው የሚመጣው? ከየት ነው የሚመጣው? እኔ የኦሪት አማኝ የሆንኩት የክርስቲያኖችን ሥዕል እንድጠብቅ ለምን ተመረጥኩ? ጥያቄዎቹ በአእምሮ ውስጥ እንደ ማዕበል ይላጋሉ፣ ነገር ግን መልስ የሚሰጠው አካል የለም። ከፊቱ የጓደኛው አስክሬን፣ በጎኑ ደግሞ ገዳዩ የሆነችው ነገር ግን አሁን እንዲጠብቃት የታዘዘው ሥዕል አለች። የቀድሞ ሕይወቱ በቅጽበት ተሰርሷል። አሁን እርሱ አዳኝ አይደለም፣ ጠባቂ ነው እንጂ። የአንድ ታላቅ ምስጢር እስረኛና ባለ አደራ ሆኗል። ቀናትን በሌሊት ሌሊትን በቀናት እየተካ ፀሐይ እየወጣች እየጠለቀች፣ ያንን ቀይ መነኩሴ በተስፋና በጉጉት መጠበቅ ጀመረ። የጫካው ጸጥታ አሁን የጥበቃ ጸጥታ ሆኗል። ወጣቱ አዳኝ በደንስ ጫካ ውስጥ የጥበቃውን ዘመን ሲገፋ ተስፋው እየደበዘዘ መጥቶ ነበር። የነጯ ወፍ ድምፅ ከጆሮ የመልእክቱም ኃይል ከልቡ ሊጠፋ አልቻለም። ቀዩ መነኩሴ! ይህ ቃል በቀን ሲያስበው በሌሊት በህልሙ ሲመላለስበት ከርሟል። ዓለምን ረስቷል። የቀድሞ ማንነቱን ትቷል። አሁን እርሱ ጠባቂ ነው፣ የማያውቀውን እንግዳ የሚጠባበቅ ሚስጥረኛ ታዲያ አንድ ቀን ፀሐይ በዛፎቹ ቅርንጫፎች መካከል ስትሾልክ ከሩቅ አንድ ድምፅ ሰማ። የአውሬ ድምፅ አልነበረም፣ የሰው ኮቴ ነበር። ነገር ግን ተራወሬ ሳይሆን በዜማ ሊባል የሚችል የጸሎት ድምጽ ነው። ቀስ ብሎ ከተደበቀበት ብቅ ሲል በጫካው መንገድ ላይ አንድ በዕድሜ ገፋ ቀይ ልብሰ ምንኩስና የለበሱ አባት ሲመጡ ተመለከተ። ልቡ በኃይል መምታት ጀመረ። ቀዩ መነኩሴ የጠበቀው ቀን ደርሶ ይሆን? እኚህ አባት በዘመናቸው በቅድስናቸውና በትምህርታቸው የተመሰከረላቸው ታላቁ አቡነ ዜና ማርቆስ ነበሩ። ከሚኖሩበት ከደብረ ብስራት ገዳም ተነስተው ለስብከተ ወንጌል ወደ ይፋት ምድር እየተጓዙ ነው። ሲመጡም ብቻቸውን አልነበሩም። የነቢያት ቃል ካንደበታቸው አይለይም ነበርና ወጣቱ አዳኝ በሰማቸው ጊዜ አቡነ ዜና ማርቆስ ከነቢዩ ኢሳይያስ መጽሐፍ ምዕራፍ አሥራ አንድ ላይ ተወፅእ በትር እምስር ወእሴይ ወየአርግ ጽጌ እምኔሃ እያሉ በግዕዝ ቋንቋ በዜማ ሲጸልዩ ሰማ። ወጣቱ ይህንን ሲሰማ ሰውነቱን መብረቅ እንደ መታው ያህል ተሰማው። ቃላቱን ጠንቅቆ ያውቃቸዋል። በአባቶቹ ኦሪታዊ ሥርዓት ውስጥ የነቢያትን መጻሕፍት ንባቡን ተምሯልና። ነገር ግን የቃላቱ ምስጢር የትንቢቱ ፍቺ ተሰውሮበታል። ለወራት ያሰቃየው ጥያቄ ያ ሁሉ ምስጢር ምናልባት በእነዚህ ቃላት ውስጥ ተደብቆ እንደሆነ ልቡ ነገረው። በፍጥነት ከቦታው ተነስቶ ወደ ቅዱሱ አባት ሮጦ እግራቸው ስር ወደቀ። አቡነ ዜና ማርቆስ በድንገተኛው ክስተት ተገርመው ቆሙ። ወጣቱም ቀና ብሎ አባቶይ ይቅርታ አድርጉልኝ አሁን ስትሉት የነበረውን የትንቢት ቃል አውቀዋለሁ። አባቶቼ ንባቡን አስተምረውኛል ፍቺውን ግን አላውቀውምና እባክዎትን ይተርጉሙልኝ ሲል ተማጸናቸው። አቡነ ዜና ማርቆስም በወጣቱ የእውቀት ጥማት ተደንቀው በሐሴት ፈገጋሉ። ልጄ ሆይ ትወጽ በትር እምስርወ እሴ የሚለው ቃል ከንጉሥ ዳዊት አባት ከእሴ ወገን የሕይወት በትር የተባለች እመቤታችን ቅድስት ድንግል ማርያም እንደምትወለድ የሚያበስር ነው አሉት። ወጣቱ ትንፋሹን ውጦ ያዳምጥ ጀመር። አባም ቀጠሉ። ወይዕርግ ጽጌ እምንሃ የሚለው ደግሞ ከእርሷም አበባ ይወጣል ማለት ነው። ያ አበባ ዓለምን በመዓዛው የሚያድነው የዓለም መድኃኒት ኢየሱስ ክርስቶስ ነው። ይህ ትንቢትም ድንግል ማርያም ክርስቶስን በመውለዷ ከብዙ ዘመን በፊት ተፈጽሟል ብለው አስረዱት። በዚህች ቅጽበት የወጣቱ ዓለም ተገለበጠ። ጽጌ፣ አበባ፣ ያቺ ፊቷ በጽጌ ሬዳ አበባ ያጌጠ ስዕል፣ ያ ክንፎቹ በጽጌ ሬዳ አበባ ያጌጡ የመሰሉት መልአክ፣ ሁሉም ነገር በድንገት ትርጉም ሰጠው። ለወራት ሲጠብቃት የነበረችው ስዕል እንዲሁ የድንጋይ ላይ ቅርጽ ሳትሆን የትንቢቱ መፈጸሚያ የሆነችው በትር እርሷ እንደሆነች ተገለጠለት። ሲጠብቀው የነበረው ምስጢር ፍሬ የተባለው ክርስቶስ መሆኑን ተረዳ። የጠበቀው ቀይ መነኩሴም ፊት ለፊቱ ቆሞ የልቡን ቁልፍ በእጁ ይዞ ታየው። እምባ በአይኖቹ እየፈሰሰ ሊናገረው የሚገባ ታላቅ ምስጢር እንዳለው ተገነዘበ። የትንቢቱ ፍቺ እንደ ሰማይ መብረቅ ልቡን ሲከፍተው፣ የወጣቱ አይኖች በእምባ ተሞሉ። ለወራት በውስጡ ሲብላላ የነበረው ምስጢር ሲያስጨንቀው የከረመው የብቸኝነት ሸክም በቅዱሱ አባት አንደበት በተነገረ አንድ አረፍተ ነገር ተፈታ ከአሁን በኋላ በቃላት ብቻ ሊገልጸው የሚችለው ነገር አልነበረውም እውነታው መታየት ነበረበት እየተንቀሳቀሰ አባት ሆይ የሰማኸው የትንቢቱ ትርጓሜ ብቻ ነው የትንቢቱን መፈፀም ግን በአይንህ ማየት አለብህ እባክህን ተከተለኝ እግዚአብሔር በዚች ምድር የደበቀውን ድንቅ ነገር ላሳይህ አላቸው አቡነ ዜና ማርቆስ የወጣቱን እውነተኛ መለወጥ በፊቱ ላይ አንብበው ያለ ምንም ጥያቄ ተከተሉት። ወጣቱም በጫካው ውስጥ በደንብ የሚያውቀውን መንገድ እየመራ ወደ ቅድስቲቱ ስዕል ስፍራ ወሰዳቸው። በዛፎቹ መካከል ሲደርሱ አቡነ ዜና ማርቆስ አይናቸውን ማመን አልቻሉም። በጫካው መሃል በዱር አበባዎች ታጅባ ፊቷ በጽጌረዳ የተከበበ በሚመስል በገነት ብርሃን የምታበራ ያቺ ድንቅ ስዕል ተቀምጣለች። ቅዱሱ አባት ታላቅ መንፈሳዊ ኃይል በቦታው እንዳለ ተረድተው በልባቸው እግዚአብሔርን አመሰገኑ። በዚህ ጊዜ ነበር ወጣቱ በስዕሏ ፊት ተንበርክኮ ከመጀመሪያ እስከ መጨረሻ የሆነውን ሁሉ መናዘዝ ጀመረው። አባት ሆይ፣ ይህችን ስዕል ያገኘኋት አውሬ ሳድን ነበር። በውበቷ ተደንቄ ሳለ ጓደኛዬ መጥቶ በንቀት ተናገረ። በያዘውም በትር ይህችን ቅድስት ገጽ መታ። እዚህ ላይ ድምፁ ተቆራረጠ። በዚያው ቅጽበት ምድር ላይ ተዘርሮ ሞተ። እኔም በፍርሃት ደርቄ ሳለሁ ክንፎቿ በጽጌረዳ ያጌጡ የምትመስል ነጭ ወፍ መጣ። በሰው አንደበት አንድ ቀይ መነኩሴ እስኪመጣ ድረስ ይህችን ስዕል ጠብቃት ብላኝ ተሰወረች። ያ ቀይ መነኩሴ እርስዎ ኖቴን ያባት አላቸው። አቡነ ዜና ማርቆስ ይህንን ሲሰሙ ልባቸው በታላቅ ደስታ ተሞላ። የእግዚአብሔር ሥራ ምን ያህል ድንቅ እንደሆነ እያሰቡ በስዕሏ ፊት በግንባራቸው ተደፍተው ሰገዱ። ከዚያም ቀና ብለው ወደ ወጣቱ ተመለከቱ። ልጄ ሆይ የእግዚአብሔርን ተአምር በዓይንህ አይተሃል። በጆሮህም የመልአኩን ቃል ሰምተሃል። አሁን አንድ ነገር ይቀራል። ይህችን ስዕል ያስገኘ ሰማይና ምድርን የፈጠረ በድንግልና ከእርሷ የተወለደውን ፈጣሪ ልጇ ኢየሱስ ክርስቶስን ከልብህ ታምነዋለህ? ወጣቱም ያለ ምንም አመንታት አዎ አባት ሆይ አምናለሁ ሲል መለሰ። በዚያች ቅጽበት በዚያች በሰው እግር ባልተደፈረች ጫካ ውስጥ ታላቅ የድህነት ሥራ ተከናወነ። አቡነ ዜና ማርቆስ በውሃ ላይ ጸለየው በአብ በመንፈስ ቅዱስ ስማ ጠመቁት። አዲስ ሕይወት አዲስ ማንነት ሰጡት። ስምህ ካሁን በኋላ ጽጌ ብርሃን ይሁን አሉት ትርጉሙም የአበባው ብርሃን ማለት ነው። በዚያች ቀን የይፋቱ ብርቱ አዳኝ ሞተ፣ የኦሪቱ ልጅ ታሪክ አበቃ። ከዓመድ ላይ አዲስ ሰው ተነሳ፣ ስሙ ጽጌ ብርሃን ተባለም። የቀድሞ ሕይወቱ በንስሐ ውሃ ታጥቦ አዲስ መንፈሳዊ ጉዞ በፊቱ ተከፈተ። የጫካው ጠባቂ አሁን የቤተ ክርስቲያን ብርሃን ለመሆን የመጀመሪያውን እርምጃ ተራመደ። የጽጌ ብርሃን መንፈሳዊ ጉዞ ገና ጅማሬው ላይ ነበር። ጥምቀቱ ወደ አዲስ ዓለም በር እንደከፈተለት ተረድቶ የቀድሞ አዳኝነቱን ሙሉ በሙሉ ትቶ ራሱን ለእግዚአብሔር ሰጠ። በመንፈሳዊ አባቱ በአቡነ ዜና ማርቆስ እግር ሥር ተቀምጦ የክርስትናን ጥልቅ ምስጢራት ይመገብ ጀመር። የእርሱ ትምህርት ግን እንደማንኛውም ሰው አልነበረም። ከልጅነቱ ጀምሮ በአይሁድ ሥርዓት ያካበተው የብሉይ ኪዳን ጥበብና የነቢያት ዕውቀት አሁን በአቡነ ዜና ማርቆስ ከሚሰጠው የሐዲስ ኪዳን ትርጓሜ ጋር ሲዋሃድ፣ ማንም ሊደርስበት የማይችል ልዩ የሊቅነት ብርሃን ፈነጠቀለት። ትንቢቱንና የትንቢቱን ፍጻሜ በአንድ ላይ የሚያይ ልብ ተሰጠው። በዚህም መንፈሳዊ ብስለት ለማዕረገ ምንኩስና በቅቶ ያቺን በጫካ ያገኛትን ሥዕለ ድንግል ማርያም ሁሌም እንዲያስታውስ አባ ጽጌ ድንግል የሚል ስም ተቀበለ። በዚህ የቅድስና ጉዞው ላይ ብቻውን አልነበረም። እግዚአብሔር እንደ ልቡ የሆነ የመንፈስ ወንድምና የጥበብ አጋር ሰጠው። እርሱም በወሎ ደብረሃንታ የሕግ መምህር የነበረው አባ ገብረ ማርያም ነበር። የነዚህ ሁለት ቅዱሳን ወዳጅነት በዘመኑ ታሪክ ነበር። መዛግብት እንደሚሉት አንድ ቃል ተናጋሪ አንድ ልብ መካሪ ነበሩ። አንዱ ያሰበውን ሌላኛው ይናገረው አንዱ የጀመረውን ሌላኛው ይፈጽመው ነበር። ሁለቱም ለመቤታችን ለቅድስት ድንግል ማርያም ልዩ ፍቅር ነበራቸው። ሁለቱም በልጇ በኢየሱስ ክርስቶስ ፍቅር የተመሰጡ ነበሩ። ከዚህ ጥልቅ መንፈሳዊ አንድነትና የጠለቀ የእውቀት ውቅያኖስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሳሳለት የውዳሴ እንቁ ተወለደ። ሁለቱ አባቶች በአንድ ልብ ሆነው በልባቸው ውስጥ የሚንቀለቀለውን የእመቤታችንን ፍቅር በቃላት ሊገልጹ ተነሱ። እመቤታችንን በውብ አበባ ወይም ጽጌ ልጇን ደግሞ በጣፋጭ ፍሬ እየመሰሉ አንዳንዴም በተገላቢጦሽ እያደረጉ ቃላት ብቻ ሳይሆን በምስጢር የተጠለፈ ድንቅ ድርሰት መፍጠር ጀመሩ። በአባቷ በንጉሥ ዳዊት መዝሙር ልክ 150 ምዕራፎች ያሉት ማኅሌተ ጽጌ የተባለውን ታላቅ ሥራቸውን አጠናቀቁ። ነገር ግን የእነዚህ ቅዱሳን ታላቅነት በሊቅነታቸው ብቻ የተወሰነ አልነበረም። እውነተኛ ክብራቸው የተገለጠው በፍቅር በተሞላ ትሕትናቸው ነው። የማኅሌተ ጽጌ አገልግሎት በዘመነ ጽጌ ሲደርስ በእኔ ገዳም ይሁን ወይም በእኔ ገዳም ይሁን ብለው አልተከራከሩም። ይልቁንም ፍቅራቸውን በተግባር ገለጡ። በአንዱ ዓመት አባ ገብረ ማርያም ከመስከረም 25 ጀምሮ ከደብረ ሃንታ ወደ አባ ጽጌ ድንግል ገዳም መጥቶ አርባውን ቀን አብረው በፍቅር ያገለግላሉ። በሚቀጥለው ዓመት ደግሞ አባ ጽጌ ድንግል በተራው ወደ ደብርሃንታ ሄዶ ከወዳጁ ጋር ሆኖ ያሳልፋል። እንዲህ እያደረጉ እስከ ዕለተ ዕረፍታቸው ድረስ ሊቅነታቸውን በትህትና አገልግሎታቸውን በፍቅር እየመሩ ለትውልድ የማይጠፋ ሻራቸውን ትተው አለፉ። እናም ታሪኩ ይህ ነው። ከይፋት ምድረበዳ ተነስቶ በቤተ መቅደሱ ቅንያት ከፍታ ላይ የደረሰ አስደናቂ ጉዞ፣ መነሻው አደን መድረሻው ውዳሴ የሆነ ታላቅ የሕይወት ለውጥ። ስቲል አፍታ! ወደ ኋላ እንመለስ። በኦሪቱ ሕግ ስር የነበረ አንድ ወጣት አዳኝ፣ ስለ ክርስቶስ ምንም የማያውቅ ዓላማው አውሬ መጣል ብቻ አይነበረም። ይህ ወጣት በአንድ አስደንጋጭ ክስተት፣ በጓደኛው ድንገተኛ ሞት፣ በአንዲት መለኮታዊ ትዕዛዝ አማካኝነት የእግዚአብሔርን ጥሪ ሰማ። የጫካው ጸጥታ በድንገት የመልአክን ድምፅ አስተጋባም። የአዳኙን ልብ ለዘለዓለም ተለወጠ። ያ በጫካ ውስጥ ሥዕል እንዲጠብቅ የታዘዘው ወጣት በንስሐ ታጥቦ በመንፈስ ቅዱስ ጸጋ ታንጾ የቤተክርስቲያን ብርሃን ሆነ። ያ የብሉይ ኪዳንን ንባብ ብቻ ያውቅ የነበረው ሰው የትንቢቱን ፍጻሜ በአዲስ ኪዳን ትርጓሜ ተረድቶ የዘመኑ ታላቅ ሊቅ ለመሆን በቃ። ከዚህ ሁሉ በኋላም ከወዳጁ ከአባ ገብረ ማርያም ጋር በትሕትና ተባብሮ ዛሬ በሚሊዮኖች የሚቆጠሩ አብያተ ክርስቲያናት ውስጥ እንደ ማር ጣፍጦ እንደ ዕጣን መዓዛ የሚያውደውን ማኅሌተ ጽጌ ለትውልድ አበረከተ። ከጫካው ምስጢር የቤተ መቅደስ ዝማሬ ተወለደ። ስለዚህ በዘመነ ጽጌ የሌሊት ጸጥታ ውስጥ ቆመን ሰላም ለኪ ማርያም እም ወእቱ ለወልድ ጽጌ መዓዛ ወፍሬ ቅድሳት የሚለውን የውዳሴ ቃል ስንሰማ የምንሰማው ውብ ቃላትንና ጣፋጭ ዜማን ብቻ እንዳልሆነ እናስብ። በእያንዳንዱ ቃል ውስጥ የተአምር ታሪክ አለ፣ የንስሐ ኃይል አለ፣ የቅድስና ብርሃን አለ። የምንሰማው የአንድ አዳኝ የሕይወት ለውጥ የወለደውን ቅኔ ነው። የእግዚአብሔር ጥሪ በቤተ መቅደስ ውስጥ ብቻ ሳይሆን፣ በማንኛውም ስፍራና በማንኛውም ሁኔታ ውስጥ ሰውን ሊያገኝ እንደሚችል ሕያው ምስክር ነው። የማኅሌተ ጽጌ ውበቱና ጣዕሙ የሚመነጨው ከቃላቱ ግጥማዊ አደራደር ብቻ አይደለም። እውነተኛ ጣዕሙ የሚመነጨው ከደራሲው ከልብ የሆነ የሕይወት ለውጥ ነው። ያ በጫካ ውስጥ የተገኘ ብርሃን ዛሬም በቃላቱ በኩል በቤተ ክርስቲያን ውስጥ ያበራል። ክቡራትና ክቡራን፣ በቀጣይ ክፍሎቻችን አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ ያመሰገናት እመቤታችን ቅድስት ድንግል ማርያም ስደቷ ምን ይመስል እንደነበር በዝርዝር እንመለከታለን። እስከዛው ግን ሰላም፣ እግዚአብሔር ከሁላችን ጋር ይሁን፣ አሜን።